ግን አንዳንዴ ማሰብ ያለብን ነገር አለ። ይሄ ነገር ምንድን ነው? መጠቀሚያ የሆነ ነገሮችን መጠቀሚያ ባደረግን ቁጥር እምናገኘው ጊዜያዊ ጥቅም ነው እንጂ መጨረሻችን ላይ ሆን ይችላል። ኧረ አይደለም ይሄን ሪስክ እቺን ያረገዘችውን አግብተው ከሚኖር ከቲጂ ጋር እስከ ከጽዴ ጋር እስከ ነከፋፋ አብሮ ቢኖር ይሻላል። አው ማርያም እንዴ ኦሬዲ እቺ ልጅ በቃ የሆነ ደካማ ነው የሚፈልገችው። ያን ደካማ ገና ገኛ አጉኝ ከዛ በቃ ሰክሴስ ማድረግ የፈለገችውን አደረገች። አሁንም ጀስት እሷን አሁን እሷን ለመናገር ራሱ አፍ የላትም። እሷ ቢሆን ኖሮ ማለት ነው፣ ለመጣላት ቆማ መጣላት ራሱ አፍ የላትም። ሌላ ሰው ጋር ነበረች፣ እኔ አይቻታለሁ የሚል ሰው አለ። ከዳኒ በፊት የሆነ ወንድ ጋር ነበረች። ብሬክ አፕ ካደረገች ካረገች ራሱ 15 ቀን አልሞላትም ከዳኒ ጋር ስትመጣ የተሳሳተ ነገር ጣራ ሃይኮፒ ያለው ዳኒ ድንድላ ከሆነ ዳኒ ግን፣ ማለት አሁን ሀሳብ ብሰጥበት ጥሩ ነው። አንተም ዝም ከምትል ማለት ማለት የፈለከው ነገር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

ፍሶን፣ አገባቢዎች የፈጠራት ክስተት እና በህይወትህ ውስጥ የተፈጠረ ስህተት ነው። ፅጌ ደግሞ ለህይወት አስፈላጊ ሰውነት፣ ኤቭሪ ዴይ ኤቭሪ ሞመንት፣ በማንኛውም ሰዓት ማንኛውም ጊዜ። ስለዚህ ፍሶን አሁን ከመሀል ወደ ቁትል እና ልጅን የያዘ ሲሲት ትታት ትተዋታ ደ ዝም ብለህ ሳይሆን አሁን አንተ ብትኖርበትም እርግጠኛ ነኝ የተወሰነ ጊዜ ውስጥን ማለት ለማሳመን በሞከር በምችለው አቅም ሞክረ እንትን ትላለህ እንጂ ኦልሬዲ ልብህ እሷ ጋር የለም። ለልጅ ብሎ ማንም ደግሞ ታስሮ የሚኖር እኔ ይኖራል ብዬ አላስብም። ይቅርታ አድርግልኝ ነው ፍቅር ሳይኖር ለልጅ ብዬ ታስሬ ይኖራለው የሚል እናት ልትሆን ትችላለች እንጂ በተለይ አባት የፈለገ ነገር ቢሆን ነረለ የራሱ ወንድም እስኪ ከጽጌ ጋር ይኑር የምትሉ አሁን አባትነቱን እኮ ምን እንትን ከጽጌ ጋር ይኑር የምትሉ አበባ ስጥልኝ። እኔ በዚህ ነው ህዝቡ ይደመጥ። እስኪ ከስር ያለው ኦዲያንስ እናዳምጠው። ቁጥር ይጻፉ፣ ቁጥርም ይጻፉ። ከጽጌ ጋር አንድ ቁጥር ጻፉ አይ ኖ ከልጁ ጋር ከእናት ካባቱ ጋር መኖር አለበት ይሄ ሰው ሁላችንም ታስቡ ደግሞ ሁለት ቁጥር አታውል እንዴት መታለፍ ይችላል የሚለው ጉዳይ ላይ ነው እንጂ የምንመካከረው ያለ ጽጌ አንተን ማሰብ ይሄ አንቺ ነው ማለት አለበለዚያ እኛ ኦዲያንሶቹ ሰብስበን ልጁ እናሳድጋለን ደሞ ሲቀጥል ልጅቱ መመርመር አለባት፣ ከወለደች በኋላ ዲኤንኤ። ልጅቱ አልተመረመረችም? ወዳ ነው ዲኤንኤ ትመረመራለች። ምን ያህል ጊዜ አይደለም፣ ዲኤንኤ ሳይሆን ማለት ነው፣ ዲኤንኤ ሳይሆን ሽንት ምናምን አልሰጠችም፣ አልተመረመረችም። ዳኒ ይህንን ነገር ያወቀው ምን ያህል ጊዜ ነው? ማርገዟን ከነገረች ወይስ አብራችሁ ሄዳችሁ

የምትወድ ብትሆን ኖሮ እንደ ቦርሳ አድርጋ ነበረ እንትን የምትል። በዚህ ሰዓት ያ ነገር ለእሷ ሴክሰስ ሆኖ ከታያት ማለት ነው። ስማማ ስሄድልኝ ስታረግዝ ማለት ነው። ማለት ስሜቱን ታውቁት አለው። የምር ሲጀመር ብዙ ጥያቄ ትጠይቀ ነበር። ሲቀጥል ደግሞ አንተ ግዴታ አብራች ቼክ አፕ ምናምን አብርሽ ካሊ ኩነዋ ማለት ነበረብሽ። በህይወቷ ውስጥ የመጣ ሎተሪ እንዴት አድርጋ ነው የምትገፋው? በፍጥነት ጣቃችው አልኩሽ እኮ። ቅብበታል እንዴ? ቢልጌት ቢልጌት ያቺ ጋዜጠኛ ጋር ተቀምጦ ምንድን ነው ያለው? እዚህ ደረጃ ላይ እንዴት ደረስክ አለችው። ቼኩን አውጥቶ ሰጣት። ፈርሚና ቢና የፈለግሽው ውሰጂ አላት። አይ እኔ ይህን ሳይሆን የደረስክበትን ነገር ማወቅ ብፈልገው አለችው። ፈር ሚና ውሰጂ አላት። አይ አይደለም እኔ ብሩን አይደለም እንፈልገው እዚህ ደረጃ ላይ መንገድ ላይ መጣው ስትለው እንዳንቺ አጋጣሚ የፈጠረውን ክስተት አልተውኩትም፣ ተጠቀምኩበት አላት። ስለዚህ ልጅቱም አጋጣሚ የፈጠረውን ክስተት ተቀበለች። ያረገዘች እኛ ከሆነ እሺ ትሁን፣ እርጉዝ ትሁን ነገር ግን

ያልተሸገን ሱን አላሰብኩትም ጭራሽ። ግን ደግሞ ውሸት ነው የሚል ግምት ደግሞ እኔ ፅጌ ነው የምትለው አይመስለኝም፣ እኔ አይመስለኝም። ይኸውልህ ዳኒ፣ በበኩሌ ውስጤ ነው የሚመችኝ ማለት ነው አንተን ለማሰር ብላ ፕላን ነው የሚመስለኝ። ስለዚህ ቢያንስ እንኳን ፅጌ እንኳን እንደዛ አድርጋ እንትን ብላለች፣ ቢያንስ እሷስ እንዴት እንትን አትልም? ገባ እና ብትችል ሄደህ አብረህ ቦነ መንገድ ላይ ሻውደ ሌላ አኪም ቤት ወስዳ እንትን ፎርጂት ምናምን እንትንዳትል እራስህ ቼክአፕ ብታስደርጋት ደስ ይለኛል እራስህ ወሰዳት ፕሮሚስ ግባልና ማለት ማለት አሁን

ለማየት መታለኝ ግንትነጋአለም ሆኖ ተጠራጠርኩ። ሳይሆን ቼክ አፕ እናድርግ አንድ ቀን እንኳን ቼክ አፕ አብረን የሚል ብለሽኝ አታውቂም። በሚል መንገድ ሌላ ነገር እኮ ደግሞ እርግጠኛ ነኝ እርጉዝ አይደለችም 100%። እንበልና እንበልና እሺ፣ የልጅቷ ነገር ሙሉ በሙሉ ውሸት ነው ሆነ ብንል የተሰበረው የፅጌ ልብ በምንድን ነው የሚጠገመው? ልጅቷ ለማርገዟ እኮ አንድ ትልቅ ነገር እኮ ነው እሱ። እኮ አሁንም እያናደዳት ያለው እኮ ማለት ነው ልጅቷ መጸነሷ አለማርገዟ ነው። እንዴ ለሷ እኮ አለም አርገዝኩ ትልቅ ነገር ኩኝ ቢያንስ ውስጧ ሰላማዊ ረፍት ይኖራል። አልገባህ ለዳኒ እንኳን ትንሽ ልቦ ይራራለታል። አይደለም ትንሽ ጊዜ ነው እንኳን አለ የምትለው ቼት ሲያደርግብህ ምን አይነት ፊሊንግ እንዳለው እነሱ ደግሞ በጣም ይቆዩ። አሁን ስንት ወር ስንት ወር ሆነ ነው የምትለው ዳኒ ሚስቴር ተቀምጣ እዚህ ጋር ፅጌን ለመጉዳት ከሆነ አንተ ማግኛ ሲስተም ከሆነ ምን እንደሆነ ምን ነው ቻል ዘክ ተብይሮ ማለት ነው። ዛሬ ምን አላለኝ። እናንተም ትላችሁ ሀሳቦች ትኖሩ ኖኖ፣ ኖ ዳኒዬ፣ ለምን እንደዚህ እንዳልኩት አውቃለህ። ፅጌ እንኳን ያው ሁላ ቤተሰብ ተነግሮ ምን ተብሎ ውሸት ነው ተብሏል። ይቺ ልጅ ማለት ከብዙ አንጻር ከብዙ አንገላይቷ አንተ ከእጇ እንዳትወጣ ብላ የተጠቀማችሁ መንገድ ቢሆንስ? በምን አወቅ? ሲጀመር የዛኔኩ ስትታይ ጸባይኛ ነው የምትመስለው